የምታፈቅር ሴት አንተን መጠየቅ የሚያሳፍሯት ጥያቄዎች አሉ። እጅግ በጣም ትፈልጋቸዋለች። እጅግ በጣም የምትወዳቸው ነገሮች ናቸው። ነገር ግን ስለመጠየቅ ስታስብ ፍርሃትና እፍረት ቀድሞ ይመጣሉ። የምታፍርበትም የምትፈራበትም ትልቁ ምክንያት አንደኛ ነገር እነዚህ ነገሮች ብጠይቀው ላጣው እችላለሁ የሚል ነው። ሁለተኛው ደግሞ ሪጀክት መደረግ ነው። እሺ ባይለኝስ፣ ከአቅሙ በላይ ቢሆንስ፣ ባይፈቅድስ የሚሉ ሀሳቦችም ይመጣሉ። እነዚህን ሀሳቦች ከውስጥ የሚያመጥጠው እውነት ለመናገር ለአንተው ያላት ስሜት ነው። ምንም ጥያቄ የለውም። ከሱ ውጭ ደግሞ ስናይ ማህበረሰባችን ነው ካልቸራችን። ሴት ልጅ እነዚህ መጠየቅ የለባትም። ወንድ ልጅን እንደዚህ ማውራት የለባትም። ይሄንን ነገር ካለች ወይም ከነገረችው ይሄ የወንድ ልጅን አያያዝ አትችልም የሚል የሚነገራት ወይም እየሰማች ያደገቻቸው ቃላቶች ጫና ውስጥ ይከተናል። በነዚህ ምክንያቶች ሆነን ለመናገር ብዙ ጊዜ ፍላጎቶቻችንና ስሜቶቻችንን በፍጹም በተለይ ደግሞ ካፈቀረችን አትጠይቅህም ወይም አትነግርህም። ታዲያ ከዚህ እፍረት ወይም ከዚህ ፍርሃት እንድትወጣ የሚያደርጋት አንተ ማወቅ ነው። አንተ አወር ከሆንክ ቀለል አድርገህ ስታደርገው ስትጠይቃት፣ እንዲህ ብናደርግስ የሚል ሀሳብ ስታመጣ የፍቅር ግንኙነታችሁን ቀለል ታደርገዋለህ። ከአይምሮ በላይ የሆነች እጅግ በጣም

እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራቸዋለሁ፣ ከኛ ሚስጥሮች ውስጥ አካፍላቸዋለሁ። እንዲሁ ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለሁ። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን ይደርስ። ደግሞ አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናረጋለን። አብራችሁኝ ቆዩ። ሮማንቲክ እንድትሆን ነው። ሴት ልጅ እጅግ በጣም የምትፈልገውም እጅግ በጣም የምትወደውም ሮማንቲክ የሆነ ወንድ ነው። የፍቅር ሰው የሆነ ሮማንቲክ ወንድ ብላ ብትጠቅስ ምን አይነት ነው ብትለኛውን ለምሳሌ ሰፕራይዝ የሚያደርጋት የሚያስገርማት፣ ሳትጠብቅ በመሃል ቴክስት ሊሆን ይችላል፣ የፍቅር ጥያቄ ድንገት፣ ያለችበት የምትማርበት የምትሰራበት ቦታ ማግኘት መገናኘት መፈለግ ሊሆን ይችላል፣ ስጦታ ሊሆን ይችላል። እነዚህ በዋናነት የሚጠቀሱ ናቸው። ሴት ልጅ ስጦታ አልወድም፣ እኔ አይመቸኝም፣ ደስ አይለኝም ብትልክ ያመንካት እንዳይሆን። እውነት ለመናገር አስባልክ ነው የሚሆነው። እኔ ለማስደሰት ከአቅሙ በላይ ያወጣል ወይም የሆነ ነገር ይገዛል፣ ወጪ እንዲያወጣ አልፈልግም የሚል ሀሳብ ይዟት ካልሆነ በስተቀር እዚህ ዓለም ላይ ሴት ሆና ተፈጥራ ስጦታ የማትወድ የለችም። አንኤክስፔክትድ የሆነ ነገርም አለመውደድ አትችልም፣ ወይም ሰፕራይዝ ሴት ልጅ በፍጹም ላትወድ አትችልም። መርሳት የሌለባችሁ ነገሮች። ይሄንን ስል አንቺ የደላሽ ነሽ። አንቺ ሩቅ ታስብ ያልፈጠር ስለምታደርገው ወይም ልታደርግ ስላሰብከው ወይ ባደርግ ብለህ ስታስበው ስለሚመጣ ወጪ ወይም ውድ ነገር አታስብ። እጅግ በጣም ቀላል፣ ምናልባት ገንዘብ የማታወጣባቸውን ነገሮች ልታደርግ ትችላለህ። ዋናው እሷ የምታየው ወይም ፎከስ የምታደርገው እውነት ለመናገር ሴትም ላይ የምታደርገውን ጥረትን ነው፣ ልታደርግ የሞከርከውን እሷን ለማስደሰት ወይም እሷ ከአንተ የምትጠብቀው ነገር እንደሰጣሃት ብቻ እሱ ላይ ነው ፎከስ ብታደርገው፣ እንጂ የቃውን ግዝፈት ያወጣውን ወጪ ወይም ውድነቱን ትኩረት የምታደርገው ወይም በጣም እሱ ላይ አተኩራ አስተያየት ወይም የሆነ ነገር የምትሰጠው ጥቅመኛ ሴት ናት፣ ወይም በፍቅር ሳይሆን በጥቅም መንገድ ያየች ሴትና ሴት ብቻ ናት። በዚህ አጋጣሚ እንደዚህ ነገር ካጋጠመ አባራት እቺ ነው እንደ የምታደርገው ይህ ልታደርግ ነው ናም የሚል አስተያየት ከሰጠች አታስፈልግ፣ መርዛማ ናት። ለፍቅርም ለምን ሴት ናት። እሱን እንዳትረሳ። ነገር ግን ሴት ልጅ ከወደደች ካፈቀረችን ከአንተ እጅግ በጣም በትልቁ የምትፈልገው ሰፕራይዝ አድርገኝ አይባልም። ሳላስበው ደውልልኝ፣ ሳላስበው ቴክስት ላክልኝ፣ ሳላስበው መታ አግኘኝ አይባልም። አይደለም ልትልህ ትችለም። የምትወድ ሴት እንደዚህ ተብሎ ስለወንድ ልጅ እንደዚህ አፍቅረኝ ብሎ እኮ እንደመናገር ነው። እንደዛ አይባልም። ነገር ግን እጅግ በጣም የምንወደው የምንፈልገው፣ እጅግ በጣም ትልቅ ቦታ የምንሰጠው ይህ ወንድ ነው፣ ሮማንቲክ ተብሎ የሚጠራው ወንድ ነው። ሞክር፣ ሮማንቲክ ለመሆን። ሁለተኛው በሴክስ ዙሪያ ነው። የሴክስን ህይወት ከጀመራችሁ ምናልባትም ካልጀመራችሁ ሊሆን ይችላል፣ መርሳት የሌለብህ ነገር ሴት ልጅ እጅግ በጣም የምትፈልገው በጣም የያዝናናት ነገር ሴክስ ላይ ምንድነው የሚለው ማወቅ መቻል አለብህ። ምክንያቱም መቼም ቢሆን ነው ምልህ በግልጽ ይሄ እዚህ ፓርት ላይ መጥታ ልታስረዳህ ልትነግርህ አትችልም። የሴክስ ላይፍ ሌላ፣ የፍቅር ህይወት ሌላ ነው። እሱ እንዳይረሳ። ይህንን ህይወት ከጀመራችሁ በኋላ ግን ኢንጆይ እንድታደረገው፣ እንድታዝናና፣ እንድትዝናናበት አንተ በምትፈልገው አይነት ሳይሆን እሷ በምትፈልገው መንገድ እንዲሆንም ፑሽ እንድታደርጋት የሁለታችሁም የጋራ መቶ ፐርሰንት የምትዝናኑበት ነገር እንዲሆን ከፈለግ የግዴታ ማወቅ የሚገባህ ነገር አለ። እሱም ሴክስ ከማድረግህ በፊት፣ ሴክሱን ከጨረሳችሁ በኋላ ግንኙነት አድርጋችሁ ሊሆን ይችላል። በግንኙነት ሰዓት ሴት ልጅ ከአንተ የምትጠብቀው የምትፈልገውም ነገሮች አሉ። ያንን ማወቅ መቻል አለብን። ፍቅረኛ አንተ ነው የምታውቀው፣ ባለቤትን አንተ ነው የምታውቀው። ይሄንን የፍቅር ቋንቋን ሴክስ ላይ ያለውን የግድ ልትጠይቃት ይገባል። ምናልባት በመረዳት ጀነራሊ፣ ግን ሴት ልጅ ምን ትወዳለች ብትለኝ፣ ከሴክስ በፊት ፍጥነት የሚባል ነገር በታሪክ አትወድም። እንዳትፈጥር፣ ወደ ገደለው ለመግባት እንዳትራራጥ። ከዛ በፊት ከሴክስ ወይም ከዋናው ግንኙነት በላይ ሲጀመር ያለውን መሳሳም ሊሆን ይችላል ኢንቲሜሲውን በጣም ነው ሴት ልጅ የምትፈልገው። እዛ ላይ ማተኮር መቻል አለብ። ምክንያቱም የመጀመሪያውን ካሳመር ቀጥሎ ያለው ላይ አንተ የምትፈልገው ፓርት ሱ ከሆነ የምትፈልገውን አይነት ነገር ማግኘት ከፈለግ መጀመሪያ እሷ በምትፈልግበት ሰት መስጠት መቻል አለብ። ስለዚህ በጣም ትልቅ ቦታ እንሰጣለን። መሳሳሙ ላይ ሊሆን ይችላል፣ ማውራቱ ላይ ሊሆን ይችላል። በአጠቃላይ ፎርፕሌ የሚባለው ፓርት ላይ እጅግ በጣም ጊዜ ልትወስድ ይገባል። እሷን ልክ አንተ የምትፈልገው ቦታ ላይ የምትፈልጋት አይነት ሴት እንድትመጣ ደን ደግሞ ሲያልቅ ከጨረሳችሁ በኋላ ግንኙነቱ ከተፈጸመ በኋላ ልክ ምንም እንዳልተፈጠረ ሊደክም ይችላል። አይዶ ወሬ ላትፈልግ ትችላለ። እሱ ከሳትወዳት ጠልታት ምናምን ላይሆን ይችላል። ነገር ግን እሷ የምታስበው ወዲያው መተኛ ከፈለግ፣ ወዲያው ማረፍ ከፈለግ አትሊስት ንገራት። ይሄ ኔቸራችን ነው እንደዚህ ስለሆነ እንደዚህ። ከዛ በኋላ ማውራት ትፈልጋለች ሴት ልጅ። ከዚህ በፊት ያሉ ቪዲዮዎቼ ላይ ሰርቻለሁ፣ ከሴክስ በኋላ የምንወዳቸው እና ከሴክስ በፊት እንዲሁም ሴክስ ሰዓት ላይ የምትሰሩትን ስህተቶች እና እኛን በጣም የሚያዝናኑንን ነገሮች፣ በጣም ሴንሴቲቭ ነገር ስለሆነ ሴትም ስለሆነች በግልጽ ላትነግርህ ትችላለች። ስለዚህ ሴክስ ከመጀመራችሁ በፊት አሁን ላይም ሆናችሁ ይሄንን ነገር ማስተካከል ከቻ በእርግጠኝነት በጣም የምትወዳቸው የሚያዝናኗት እና ከአንተ እንዲመጡ የምትፈልጋቸው ነገሮች ናቸው። ታርማቸዋለህ። የምትገርም ሴት ህይወት ውስጥ ማቆየት ትችላለህ። ወይም የሴክስ ላይፍ ላይ ጥያቄ ላይ ይነሳ ይችላል። ሶስተኛው ሴት ልጅ እጅግ በጣም የምትወደውና የምትፈልገው ነገር ነገ ውስጥ መግባት ነው። ነገ አንተ ህይወት ውስጥ እንዳለች ነገ አብራክ እንደምትቆይ የደህንነት ስሜት እንዲሰማት እንድታደርጋት ሴት ልጅ ትፈልጋለች። ነገር ግን ከጠየቀች አሁን ለምሳሌ ስለ ወደፊት አላማህ ህልም ጎል ስታወራ እኔ እኔ እንዲያደርግ እኔ እንዲወጥች ብቻ ምትል ከሆነ ታዳምጣለች ባይዘ ስለ ነገ ስለ ፊቸር እየተወራ እያወራ ክላት ጆሮዋን አቁማን ምታዳምጥ እሷ መኖሯን ማወቅ ትፈልጋለች። እኔና አንቺ ካላልካት ወይም አንቺ በዚህ ሰዓት ካላልካት እዚህ ነገር ላይ ምን ታስበ ያለሽ ካላልካት፣ በእርግጠኝነት ነው ምነግር እንደምትተዋት ነገ አብረሃት እንደማትቆይ ታምናለች። ነገር ግን ነገ ውስጥ አሁን ባነሳውት መንገድ ራሱ እኔና አንቺ ብትላት፣ ምን ታስበ ያለሽ ብትላት፣ እንደዚህ ብናደርግ የሚሉ ሀሳቦችን እንኳን ብጠይቃ ልቧን በደስታ ትሞላለች። ልቧን ያለ ስስት ትሰጥሃለች። የኔ ነው ብላ የእርግጠኝነት ስሜት እንዲሰማ ታደርግሃለች። ታዲያ ይሄ ምን ያሳፍራል? ትጠይቀኝ ካልካል አግባኝ ብሎ ተንበርክኮ እንደመጠየቅ ነው ለሴት ልጅ እንዴ። እኔ የለውም እንዴ ነገ ውስጥ እንዴት ስለኔ ያታወራ እኔ እንዴት የለውም ብላ ጓ ልትልም ልትቆጣ የምችለው ወ አስር ዓመት ምናምን አብራክ የቆየች ፍቅረኛ ኦልሬዲ ሚስቱ ነኝ ብላ ያመነች ሴት ናት። ነገር ግን ስለ ነገ ስታወራ እንድታካትታት ሴት ልጅ እጅግ በጣም ነው የምትፈልገው፣ የምትወደው። ልቧን እንድትሰጥህ የሚያደርጋት ዴት እንኳን እያደረግክ ከሆነ አስተያየቷን ጠይቅ። ሌላው ቢቀር ልቧን ታቀልጠዋለ። በደንብ የሚሰራ ነው፣ ሞክር። እኛ ስለነገ ነገ የሚያወራ የነገ ህልም ያለው ነገ ህልም ውስጥ ወይም በጣም ጠንካራ የሆነ አላማ ውስጥ የሚያካትተን ወንድ ላይ አንደራደርም። በጣም ነው የምንወደው ምንፈልገውም። ስለዚህ አካታት። አራተኛው ሴት ልጅ እጅግ በጣም የምትወደው የምትፈልገው ነገር ግን መጠየቅ ይሄም የሚይዛ ረጅም ሰዓት ወይም ረጅም ጊዜ ማጥፋት አብራክ ወይም ኳሊቲ ታይም ከአንተ ጋር ማሳለፍ ሚሞሪ ክሬት ማድረግ። ልሂድ ስራ አለኝ እንደዚህ ሆንኩ ስትላል በጣም ደባሪ ስሜት ነው የሚሰማን። ባይ ፍቅር ውስጥ ከሆነ ይህንን ቃል በቃ መጣበቅ ነው የምንፈልገው። ልክ ነው እያልኳቸው አይደለም፣ በጣም ስለምንፈልገው እና ስለምንመኘው ደስታ ስለሚሰጠን ነገር ነው። ነገር ግን ለመጠየቅ ሼም ይጸራል። ከኔ ጋር ዋል ይባላል፣ አብረን ሁለን አብረን ንደር ማለት በጣም ሊከብድ ይችላል። ጀስት ለፈን ትላለች፣ ግን ዲብዳውን እጅግ በጣም ምኞቷ ነው። በዛ ሰዓት የምትፈጥሩትን ትዝታ አስበ፣ ውስጥ አብራችሁ በምታሳልፉት ኳሊቲ ታይም ላይ ታዲያ የምትሰጣት ትኩረት በጣም ልቦ የሚያቀልጠው የምትሰጣት ጊዜ እንክብካቤ፣ አብራችሁ የምታደርጉት ነገር ልዩ ቦታ ልዩ ስፍራ አለው። ልቦዋ ውስጥ ያለውን ያንተን ፍቅር ጠንካራ የማድረግ አቅም አለው ግን የምትወድ ሴት የምታፈቅር ሴት እንደዚህ ብላ መጠየቅ በጣም ነው የሚከብዳት፣ እውነን ለመናገር ማለት ነው። ሼም ይይዛታል። ምክንያቱም ወንድ ነህ። አንደኛ ስፔስ እንደምትፈልግ ከሷ ውጭ ባለህ ነገሮች ጊዜ ማጥፋት እንደምትፈልግ ታምናለችም፣ ልክም እንደሆነ ትቀበላለችም። ያን ያህልም የምትወድ ሴት ጫና ውስጥ አትከትም። ምንም ያህል ብትመኘውም ብትፈልገውም፣ አንተ እንድታቀው የምፈልገው ይህን ነገር እጅግ በጣም ስለምትወዶ ስለምትፈልገው ግን ባህላል ስለማጠይቅ ከስንት ጊዜም ቢሆን አንዴ ይህንን አድርግ በቀጭን ማድረግ ትልቁ ሚና ይጫወታል። በጣም የምትወደው የምትፈልገው የምትመኘው ነገር ነው። የረጅም ሰዓት ኳሊቲ በረጅም ጊዜያቶች ውስጥ የምትፈጥሩት ውስጥ አብራችሁ ሙዚቃ እንድትሰሙ፣ ፊልም እንድታዩ፣ የሆነ ጉዞ እንድትሄዱ፣ የሆነ ነገር የጋራ ነገር ክሬት እንድታደርጉ ትፈልጋለች። አንዳንዴ ረጅም ጊዜ ለሴት ልጅ ስጣት። ረጅም የሆኑ ትኩረት፣ ረጅም የሆነ እንክብካቤ ከሰጠሃት ቀሪውን አብረሃት ያን ያልሰጠሃትን ጊዜ በሙሉ እንድታከብረው። ለምሳሌ ጊዜ ስትፈልግ የሚገናኝ እንኳን ብለህ አቀጥረሃት እንደማትችል ስትናገር አንደርስታንድ እንድታደረግህ ራሱ በደንብ ነው የሚረዳ። አይን አይንህን እያየች በደስታ ስትቀልጥ ታያታለህ። ረጅም ጊዜ ለሴት ልጅ ስጣት እና ሞክሮ በጣም ነው የምንፈልገው በጣም ነው የምንመኘው። ለመጠየቅ ግን በጣም የሚከብድና የሚያሳፍር ነገር እንደሆነ እናስባለን። አምስተኛው በጣም የምትወድ የምታፈቅር ሴት፣ ለአንተ ቦታ ክብር የሰጠች ሴት፣ በእርግጠኝነት ገንዘብ ኦር ጥቅምን የተመለከተ ነገር አንተ መጠየቅ እጅግ በጣም ነው የሚያሳፍራት፣ የሚከብዳት። ለምን ካልከኝ ቅድም ባነሳዋቸው ናቸው። ባይችል ሊያፈር ይችላል፣ ቢወደኝ ያደርግልኛል ግን ካጣ ወይም ማግኘት ካልቻለ ይጨነቃል የሚል ሀሳብ፣ ስትጨነቅ ማየት አትፈልግም። የምትወድ ሴት ስትረበሽ ማየት አትፈልግም። ስለዚህ አትጠይቀን። አይኗ ይነግርሃል። የጊዜ ለውጧ ይነግርሃል። ከአንተ ጋር ስታጠፋ ጊዜ ሁኔታዋ፣ አክሽኗ የሆነ ችግር ውስጥ እንዳለች ይነግርሃል። ነገር ግን ችግሯን እንድትጋፈጥ ችግሯን መፍታት ካልቻልክ፣ ለምሳሌ ገንዘብ ሊሆን ይችላል አይታወቅም። ብቻ ሰዎች ብዙ ጊዜ የሆነ ችግር ውስጥ ይገባሉ። ምትወድ ሴት ግን ምንም አይነት ችግር ውስጥ ስፔሻሊ ደግሞ እንዳልኳቸው ገንዘብ የተመለከተ ጥቅመኛ ይለኛል እንዲህ ከጠየቁት አጠዋለሁ ብላ የምታስበው ወንድ ልጅ ሴት ልጅ ስትጠይቀው ይደብረዋል ብላ ያመነችውን ነገር ብቻ ሳይሆን ኢሞሽናል የሆኑ ነገሮችን እራሱ አትጠይቅህም። በቃ እንዳልኳችሁ ነው። ማድረግ ካልቻልክ ኦር ከአቅም በላይ ሊሆን ይችላል። ከጠየቁት ጀጅ ያረገኛል፣ ያሳፍራል፣ ይህንን መጠየቅ ብላ ካመነች በእርግጠኝነት ነው ምልህ አትጠይቅህም። ታዲያ ለመረዳት ሞክር፣ ኩርፋዋ ሐዘኗ ደስታዋ ሲጠፋ እንገናኝ ስትላት መደባበቅ ስትጀምር የሆነ ነገር ሀፕን እንዳደረገ እመነኝ። ምናልባት ግን ስትጠይቅህ የምትጠይቅህ ሁኔታ ወይም የግንኙነታችሁን ሁኔታ አጣራው፣ እንደ ድራማም ስለሚጠቀሙት እችን መንገድ። ምክንያቱም ያፈቀረችን ሴት እንደማትጠይቅ ደፍራ እንደዚህ ነው። ምን ሆነሻል ብሎ ገፍቶ ሲጠይቃት ለመቀበያም መንገድ ስለሚጠቀሙት ብቻ ተጠንቀቀው። አዲስ ፍቅረኛ ወይ ትናንት ያገኘትና እንደዚህ አይነት ነገሮችን ልትጠቀም ትችላለች የእውነት ያፈቀረችን ሴት ግን ምናልባት ከጓደኞቿ ወይም ከሩቅ ሰው ልትሰማ ትችለዋለህ እና ሪል እንደሆነ በሌላ መንገድ ልታረጋግጥ ትችላለህ። ችግሩ ስትገባ ስታዝን ወር በጣም የሆነ ነገር ሲያስፈልጋ አትጠይቅህም። የምትረዳበትን መንገድ ነግሬሃለሁ። እጅግ በጣም የምትፈልገው ደግሞ ሴት ልጅ በጣም የምትመኘውም፣ ወይም ደስ የሚላት በቃ የሚደግፋትን ወንድ ነው። ሰፖርት የሚያደርጋል አውጥታ ገንዘብን ባሰጣት ያለችበትን ችግር ለመረዳት ስትሞክር፣ ስትጠር፣ ስታያት፣ ለውጧ ሲገባ ስትረዳት፣ ያንን አንተ ላይ ማየት ልቧን ይማርካታል። ማድረግ እንኳን ባትችል ምን ሆነሻል ብለህ ስትጠይቃት በጣም ደስተኛ ነች። ባላ ምን ሆነሻ ስትል ምንም ስትል በቃ ረስተካዋል ቀጥለሃል። አንተ አኩርፋለች ምንድን ነው የተፈጠረው ስትል እኔ እንጃ ስትል እሺ ብለህ ትተሃል። በሌላ ነገር ነው አስበን የዛኔ አይወደኝም ማለት ነው ትልሃለች። ግን የሆነ ነገር ስትገባ ስትቀየር ለምን ብሎ መጠየቅ፣ ፕሮቴክት ለማድረግ መሞከር፣ ሶልቭ ለማድረግ መሞከር፣ ሊደር ለመሆን መሞከር ህይወቷ ውስጥ እጅግ በጣም ተወዳጅ እንድትሆን ያደርግሃል። እነዚህን ላትጠይቅ ትችላለች፣ ግን በጣም ነው የምትፈልገው ሴት ልጅ ከአንተ ሃሳቤን እንደምትወዱት እንደሚጠቅማቸው አልጠራጠርም። እሱም አሳውቁኝ። በሌላ ቪዲዮ በሌላ ሃሳብ እየተመጣቸው